መጎሳ ቆሏዋን ደህንነት አልሰማ እንዳላት ዋስትና ማጣቷን እንዲሁ ዓለም ገደል እንደሆነባትም ነግራናለች። የገና ጊዜ ደርሶ ፍራንክ ኬኔዲና ጥቂት ወታደሮች የሚበላ ፍራፍሬ ፍለጋ ወደ ታራ እነ ስካርሌት መንደር መሄዳቸውን የታራ ሰዎች ደግሞ የሼርማን ወታደሮች የተመለሱ መስሏቸው መደናገጣቸውን ሰምተናል። በዚህ አጋጣሚ ስዌለን ኦሃራም ወዳጇ ፍራንክ ኬኔዲን አግኝታለች። በዚሁም ደግሞ በጣም ተደስታለች። ወታደሮቹ ከነስካርሌት ቤተሰብ ጋር ጥሩ ጊዜ እያሳለፉና እያረፉ እንደሆነም አድምጠናል። ፍራንክ ኬኔዲ ታራ ላይ የደረሰውን ጉዳት እያብሰለሰለ ስዌለንን እንደሚያፈቅራት፣ ምን ማድረግ እንዳለበትም እያሰበ እንደዚሁ ተደምጧል። ያች ህዝብ የሚተራመስባት ህይወት የሞላባት የሞቀችው አትላንታ ከተማ በና መጥፋቷን ፍራንክ ለሴቶቹና ለጄራልድ እየነገራቸውም ተደምጧል። ያንኪዎቹ አትላንታን አውድሞ መቃብራትን ሁሉ ፈነቃቅለው ካስክሬለ ጌጣጌጦችን ከሀውልቶቹ ላይም እንደዚሁ መዝረፋቸውን አሰቃቂ ጥፋት ማድረሳቸውን ገልጸን ነበር። ክፍል መቶ ትረካ ያበቃው፣ በክፍል መቶ አንድ ትረካ ደግሞ ምን ይደመጥ ይሆን? ውድ አድማጮቻችን ይህንንም ክፍል እንድታደምጡት በአክብሮት ጋብዘናችሁ። መቼም ፍራንክ ስለ ድመቶቹና ውሾቹ አይነግራቸውም። ሴቶች ለማዳ እንስሶችን ይወዳሉ። ፍራንክም ውሻና ድመት ከመውደዱ የተነሳ ጌቶቻቸው እንደ ከብት እየተነዱ ከሀገር አገር ሲባረሩ ያለ ጌታ የቀሩት እንስሶች የሐውልቶቹን ያህል አሰቅቀውታል። እነዚያ እንስሶች ፈርተዋል፣ በርዷቸዋል። አንዱ ለአንዱ እንደማይተኛ የዱር አውሬ ሆነዋል። ኃይለኛው ደካማውን ያጠቃ ነበር። ደካማው ደግሞ ከሱ የባሰ ደካማ እስኪሞትለት ይጠብቃል ሊበላ። በዚያች በፈረሰች ከተማ አናት ላይ ያንዣበቡ ጥንብ አንሳዎች ሰማዩን ግርማ በተላበሱና በተከፉ ሰዎች ሬሳ በከሉት። ፍራንክ ለሴቶቹ የሚሆን ሻል ያልና የሚያጽናና ወሬ ይፈልግ ጀመር። አንዳንዴ ከቃጠለው ቦታ ርቀው የነበሩ ያልተቃጠሉ ቤቶችም አሉ እኮ። ቤተ ክርስቲያኖቹና የማሰን አዳራሽም አልተነኩ። ጥቂት መጋዘኖችም ተርፈዋል። በፋይቭ ፖይንት ጎዳና መንገዱን ይዘው ሲሄዱ ያሉ ቤቶችና ሱቆች በሙሉ ዶጋመድ ሆነዋል። ያስ ቻርሊ ተወልኝ የልብስም መጋዘን በመንገዱ ወደ ታች ሲሄዱ ወደዛ ያለው እንኳን እሱም አብሮ ጠፋ። ከመንገዱ ዳር ከሆነ መቼም አይተርፍም ግን አለና ድንገት ፈገግ አለ። እንዴት እስካሁን ሳያስበው ቀረ? ደስ ይበላችሁም ቤቶች፣ የወይዘሮ ፒቲ ቤት አሁንም አለ። ትንሽ ፈርሷል እንጂ አሁንም አለ። እንዲህ እንዲህ ተመለጠ እንጃ እንግዲህ፣ ብቻ ከሸክላ በመሰራቱና በአትላንታ ውስጥ የድንጋይ ጣራ ያለው ቤት ያ ብቻ በመሆኑ እሳቱ ዘልቆት ባለመግባቱ ሊሆን ይችላል። በዛ ላይ በስተ ሰሜን የመጨረሻው ቤት በመሆኑ እሳቱን ብዛም አልደረሰበትም። እርግጥ ያንኪዎች እዛ አካባቢ ከትመው ነበር። ሌላው ቀርቶ ዛፎችና ከእንጨት የተሠሩትን ደረጃዎች ሳይቀር ፈልጠው ማገዶ አድርገዋቸዋል። ግን አሁንም ደህና ተቀምጧል ቤቱ። ባለፈው ሳምንት ወይዘሮ ፒቲን ማከን ውስጥ ሳያት አያት። እንደምነች ባክ? በጣም ደህና በጣም ደህና ናት። እንደውም ቤቷ ደህና መሆኑን ስነግራት ተመልሳ ለመሄድ አስባለች። ያ እንግዲህ ሽማግሌው ባሪያ ፒተር ይዟት ለመሄድ ፈቃደኛ ከሆነ ነው። ብዙዎቹ የአትላንታ ሰዎች በማክን በመማረር ወደ አትላንታ እየተመለሱ ነው። ሼርማን ማክንን አልያዘም፣ ግን ከእሱ ሺህ ጊዜ ጨካኝ የሆነው ዊልሰን ከዛሬ ነገ ይወራታል እየተባለ ስጋቱ ከፍተኛ ሆኗል። እንዴ ግን ቤት እንደሌለ እያወቁ መመለሳችሁ ምን የሚሉ ጅልነት ነው? የት ሊኖሩ ነው? በድንኳን ከእንጨት በተሠሩ ቤቶችና ባሉት ጥቂት ቤቶች ውስጥ አምስትም ስድስትም ቤተሰቦች አንድ ላይ ይሆኑ ይኖራሉ እንደገና ቤት ለመሥራትም እየተጣጣሩ ናቸው እና ወይዘሮ እስካርሌት ደደቦች ናቸው አትበይ በሞቴ የአትላንታን ሰዎች እኔም አንቺም በደንብ የምናውቃቸው ናቸው ከዛ ከተማ ጋር የተጣበቁ ሰዎች ናቸው ልክ ቻርልስተናውያን ለቻርልስተን እንደሚሆኑት ዐይነት ማለት ነው እነሱን ከዛ ለመንቀልና ለማላቀቅ ከያንኪዎችና ከሳት የበለጠ ነገር ያስፈልጋል። የአትላንታ ሰዎች፣ ወይዘሮ ሜሊ ይቅርታ አድርጊልኝና እንደ በቅሎ ሙዝዝ ያሉ ደረቆች ናቸው። በአትላንታ ጉዳይ ማለቴ ነው። ለምን እንደሆነ እንጃ እንጂ ያቺ ከተማ ጠንካራ፣ የሞቀችና ለመኖር የምትስብ ሆና ነው የምትታየኝ። ያም ሆኖ ባላገር የተወለድኩና ባላገር ያደግኩ በመሆኔ ከተማ ብዙም ደስ አይለኝም እና አሁን ተመልሰው ወደዛ የሚሄዱት ሰዎች በጣም ብልሆች ናቸው። ወደ መጨረሻ ገደማ የሚሄዱት እውነት እውነት ልሻለው ሰው ሁሉ ሰርቶ ሰርቶ ከጨረሰ በኋላ ስለሚደርሱ ስንጥር እንጨት፣ የወደቀ ድንጋይም ሆነ ሸክላ አያገኙ። ከትናንት ወዲያ ወይዘሮ ሜሪ ወይዘር ወይዘሮ ሜቤልና አንዲት ባሪያ ኩር ኩር ይዘው ሸክላ ለቀማ ወጥተው አየኋቸው። ወይዘሮ ሚድም ከእንጨት የምትሠራውን ቤት ጉዳይ ስትነግረኝ ነበር። ዶክተሩ የመጣው ከዚህ ቀደም ወደ አትላንታ ድሮ ማርታ ሲቪል ትባል በነበረበት ጊዜ መጀመሪያ ስትመጣ በእንጨት ቤት ውስጥ ትኖር እንደነበረና አሁንም ደግማ ብትሠራ ቅር ድማ ትሰይ ነገረችኝ። እርግጥ ስትቀልድ ነው፣ ግን ምን ያህል እንዳሰቡበት ያሳያል። አዎ ጠንካራ መንፈስ ያላችሁ ይመስለኛል። አንቺስ ስካርሌት? አለች ሜላኒ በኩራት ስሜት ሻርሌትም አዲስ ባወቀቻት ከተማ ኩራት ተሰማትና በአውንታ ራሷን ነቀነቀች። ፍራንክ እንዳለውም የሞቀችና ሕይወት የሞላባት በመሆኗን የወደደቻት እንደ ሌሎቹ አሮጌ ከተሞች ጉራንጉር የበዛባትና ጥቅጥቅ ያለች ባለመሆኗ የራሷን ከተማ የመሰለ ፍካትና ሕይወት አላት። ልክ እንደ አትላንታ ነኝ አለች በልቧ እኔንም ለማጥፋት ከያንኪዎችና ከሳት ቃጠሎ በላይ የሆነ ነገር ያስፈልጋል፣ አለች እስካርሌት። ወይዘሮ ፒቲ ወደ አትላንታ የምትመለስ ከሆነ እኛም እንመለስና ከእሷ ጋር እንኖር፣ አለች ሜላኒ ከሐሳቡ አቋረጠቻትና ብቻዋን ከሆነች ድንጋጤው ይገድላታል። እንዴ ሜሊ፣ ምን ማለትሽ ነው? እንዴት ይሄንን እንትዬ እሄዳለሁ? እስካርሌት ጠየቀች በመስቀለኛ አንቺ በጣም ጓጉታች ከሆነ ሂጂ፣ እኔ አላገድሽም። እንዴ አረ፣ እንደዛ ማለት አይደለም እኮ ውዲት ብላጮች ሜላኒ በመከፋት ውጭ። ምን አይነት ልበቢሷ ነኝ። ታራን ትተሽ መሄድ የለብሽም በጭራሽ። ደግሞ አጎት ፒተርና ኩኪ ካሉ አክስቴን ይጠብቋታል። የለም፣ የለም፣ የለም፣ የለም፣ ከመሄድ የሚከለክልሽ የለም ይጃ እንጂ አለች ስካርሌት ፍርጥም ብላ እቅጩን በመንገር። ስካርሌት እየሽ እንደማኔር ታውቂያለሽ። ደግሞ አንቺ ከሌለሽ ፍርሃቱ እንኳን ይገድለኛል። የራስሽ ጉዳይ ነው መቼም ቢሆን መቼ እኔን አትላንታ ትሄዳለች ብለሽ እንዳታስቢ። ደግሞ ምን አለች በይኝ። ደግሞ ገና ጥቂት ቤቶች እንደሰሩ ነው ሼልማን ተመልሶ የሚያቃጥልባቸው። አይ ተመልሶ እሱ አይመጣም አለ ፍራንክ። ጥረት ያድርግ እንጂ አንገቱን ማቀርቀሩ አልቀረም። በከተማው አቋርጦ ወደ ባህሩ ዳርቻ ሄዷል። በዚህ ሳምንት ሳቫና ተይዛለች። እናም ያንኪዎቹ ሽቅ ወደ ደቡብ ካራሎይና እንደሚሄዱ ይነገራል። ሳቫና ተወሰነች? አዎ የምናካችሁም ቤቶች ሳቫና ከመውደቅ በቅር ሌላ ምርጫ የላትም ነበር። እኮ እሷን ሊያቆዩ የሚችሉ በቂ ሰዎች አላገኙ። ለነገሩማ አንድ እግሩን አራምዶ ሁለተኛውን ለማስከተል የሚችል ማንኛውም ሰው ከሊቅ እስከ ደቂቅ አሰልፈው ነበር። ለመሆኑ ያንኪዎቹ ወደ ሚሊጂቪል እየገሰገሱ እንዳሉ እጦር አካዳሚ ውስጥ የነበሩትን ካዴቶች በሙሉ እከሌ ከከሌ ሳይሉ ወጣቶቹን ሳይቀር እንዳሰለፉና ሌላው ቀርቶ ከጠባይ ማረሚያ እንኳን ለጦርነት ተኩስ ተዋጊዎችን ይመለምሉ እንደነበር ታውቃላችሁ። አዎ ጌታዬ፣ እያንዳንዱን እስረኛ ጦርነቱ ላይ ለመዋል ፍቃደኛ ከሆነ እየፈቶ ያሰማሩት ነበር። ይቅርታ እንደሚደረግለትም ቃል ይገቡለት ነበር። መቼም እነዚያን ወጣት ካዴቶች ከሌቦችና ከማጅራት መቼዎች ጋር ተሰልፈው ማየት እንዴት ጭንቅላት የነካ ይመስላችሁ። እስረኞቹን ሁሉ በእኛ ላይ ለቀቋቸው ማለት ነው። ወይዘሮ እስካርሌት፣ ከእንግዲህ መበሳጨት አያስፈልግም። ከዚህ ብዙ ርቀው ሄደዋል። ለዛውም ደህና ወታደር ወጥቷቸዋል። እንደ መሰለኝ ሌባ መሆን ጥሩ ወታደር ከመሆን አያግድም። እያግዳል እንዴ! በጣም የሚያስደንቅ ነገር ነው፣ አለች ሜላኒ ለስለስ ብላ። እኔን አያስደንቀኝም አለች እስካርሌት በደረቁ። ከተማ ውስጥ በቂ ሌቦች አሉ አይደለም፣ እንኳን በያንኪዎች ውስጥ ብላ በጊዜ አፏን ያዘች። ሰዎቹ ግን ሳቃቸውን ለቀቁት። እንኳንስ በያንኬዎች ውስጥና በእኛስ የኮሚሳሪያት ክፍል ውስጥ ይሆን ብለው የጎደለውን ሲሞሉላት በሳቅ ገነፈለች። ግን የጄኔራል ሁድ ሰራዊት የት ደረሰ ብላ ሜላኒ በችኮላ ጠየቀች። ሳቫናን ሊያድናት ይችል ነበር። እንዴት ወይዘሮ ሜላኒ ከነ ጭሩሱንስ ጀኔራል ሁድ በዚህ አቅጣጫ መቼ ደና እሱ ተነሲን ላይ ነበር የሚዋጋ ያንኪዎቹን ከጆርጂያ ለማስወጣት ነበር እኮ የሚጣጣረው አለ በመገረም እናስ ያቻ አነስተኛ ዘዴው ሰራቻ አለች ስካርሌት በአሽሙር አነጋገር እኛን እንዲጠብቁ ተማሪዎቹን እስረኞቹንና የከተማ ጠባቂዎቹን ሰጥቶ ባዶ እጃችንን ከያንኪዎች ጋር አጋፍጦን ሄደ የኔ ልጅ የኔ ልጅ አለ ጄራልድ በሐሳብ ከሄደበት እየተመለሰ የእኔ ልጅ የተቀደሰ ልጅ አልሆንሽም ባልገሻል እናትሽ ታዝንብሻለች የተረገሙ ያንኪዎች ናቸው አለች ስካርሌት ግንፍል ብላ ከዚህ ሌላ ምንም ስም አላገኝላቸውም የኤለንን ስም ጄራልድ ሲጠራ ሰው ሁሉ ተደናገጠና ንግግሩ ሁሉ ቆመ። ሜላኒ እንደገና ከፈተችው፣ አንተ ማከን እያለ ኢንዲያና ሃኒዊክስን አይታቸው ኖሯል። እ ስላሽሌ ላሽሌ የሰሙስ ነገር ይኖር ይሆን? ይኸውልሽ፣ ወይዘሮ ሜሊ ስላሽሌ ወሬ ሰምቼ ቢሆን ኖሮ ወዲያውኑ ከማከን ገስግሼ እመጣ ነበር፣ አለ ፍራንክ እየጸጸተው ምንም ወሬ የለም፣ ግን ወይዘሮ ሜሊ ምንም እንኳን ስለ እሱ ወሬ ከሰማሽ ብዙ ጊዜ እንደሆነሽ ባውቅም ስላሽ ላይ መጨነቅ የለብሽም። አንድ ሰው እስር ቤት ከገባ በኋላ ስለ እሱ ወሬ ማግኘት አስቸጋሪ መሆኑን አታውቂም እንዴ? ደሞ እኮ የያንኪ እስር ቤቶች እንደ እኛ እስር ቤቶች መጥፎ አይደሉ። ሌላው ቢቀር በቂ ሕክምናና የሚለብሱትም ብርድ ልብስ ይኖራቸዋል። እንደ እኛ እንኳን ለእስረኞቻቸው ለራሳቸው የሚበሉት ያጧደሉ። ያንኪዎች ማ ብዙ አላቸው፣ አለች ሜላኒ ጮኋ። የምሬት ስሜት እንዳያሳት፣ ሆኖም ለእስረኞቻቸው አይሰጧቸውም። አንተም እንደማይሰጧቸው ታውቃለ አቶ ኬኔዲ ታውቃለ። አሁን የምትነግረኝን ሁሉ የምትነግረኝ እንድጽናና ብለህ ነው አይደል? የእኛ ልጆች በያንኪ እስር ቤት እንደሚማቅቁ በቅስቃሴ እንደሚያልቁ በረሃብ እንደሚቆል ያላቸው ጥላቻ የመነጨ ነው ወይ ነዶ፣ ወይ ነዶ። እንደው እያንዳንዱን ያንኪ ከምድረ ገጽ ለማጥፋት ብንችል እንዴት ጥሩ ነበር! አሽሌይስ ዘንባ፣ እንግዲህ ቃል እንዳልተነፍሽ ብላጮች ስካርሌት ልቧን እንደ ልማዷ ጉሮሮዋ ላይ ሰክታ ማንም ስለ አሽሌ የመሞት እስካሁን የተናገረ ሰው ስለሌለ በልቧ በሕይወት አለ የሚለው እምነት በስሱም ቢሆን ይኖራል። ያም ሆኖ አሽሌ ሞተ የሚል ነገር ከሰማች ወዲያው የሚሞት ይመስላታል። አሁን እንግዲህ ወይዘሮ ሜትሊ ለባልሽ መጨነቅሽን ተይ አለ አንድ ዐይናው ሰውዬ በማጽናናት መልክ። በመጀመሪያ ማናሰስ ውስጥ እኔም ተይዤ ታስሬ ነበር። እስረኛ ሲለዋወጡ እስከምፈታ ድረስ እዛው ቆይቻለሁ። ታዲያ እስር ቤት ሳለሁ ይመግቡኝ የነበረው ምርጥ ጮማ፣ ዶሮ አሩስቶ፣ ትኩስ ብስኩት እጭ በቃ እንግዲህ እንደሚመስለኝ አንተ ማልት ይዘው ነህ? አለች ሜላኒ ትንሽ ፈገግ ብላ ስካርሌት። ሜላኒ ሐሞቷን ኮስተር አድርጋ ወንድ ስትናገር ያየቻት ገና አሁን ነው። ምን ይመስላል ነው አለና፣ አንድ አይነው ሰውዬ እየሳቀ እግሩን በጥፊ መታ። ሁላችሁም ወደ እልፍኙ የምትመጡ ከሆነ የገና መዝሙር ዘምርላችኋለሁ፣ አለች ሜላኒ፣ የጭውውቱን አርዕስት መለወጧ ደስ እያላት። የአንኪዎቹ ዘርፈው ለመውሰድ ሸክሙ ከብዷቸው የተዉት ፒያኖውን ብቻ ነው። እሱ ተበላሽቶ የለም እንዴ? ስዌለን። በጣም እንጂ አለች ስዌለን ለፍራንክ የደስ ደስ ያለው ፈገግታዋን እየመገበች። ሁሉም ክፍሉን ለቀው ይወጡ ሳሉ ፍራንክ ወደ ኋላ ቅረት ብሎ ስካርሌትን ወደ እጅጌዋ ግድም ጎንተል አደረጋትና ለብቻሽ ላናግርሽ አላት። ለአንድ ግራ የተጋባት ቅጽበት ስለ ከብቶቹ የሚጠይቃት መስሏት ፈራችና ጥሩ ውሸት ለመዋሸት ባጭሩ ታጠቀች። ሰው ሁሉ ቤቱን ለቆ ከወጣ በኋላ ሁለቱ ብቻ እሳቱ አጠገብ ቆመው ሳሉ ፍራንክ ኬኔዲ በሌሎቹ ፊት ያሳየ የነበረውን ደስታውን ሁሉ አሰናብቶና ከፊቱ ላይ ገፎ ስታየው ሽማግሌ መምሰሉን አስተዋለች። ፊቱ ድርቅ ያለ ጠይም ከመሆኑ የተነሣ ታራ ሜዳ ላይ እየረገፈ የሚወድቀውን ቅጠል ይመስላል። ጅንጅብል የመሰለው ጢሙም በቀጭኑ ሾሎ ግራጫ ሽበት ፈነጣጥቆበታል። በልቡ ሌላ ነገር እያሰላሰለ በጣቶቹ ጢሙን እያሻሸ አክታውን የሚተፋ እስኪመስል ድረስ ጉሮሮውን አጥርቶ ለመናገር ተዘጋጀ። በእናትሽ መሞት አዝኛለሁ፣ ወይዘሮ ስካርሌት። አይ ወባከሱ ነው። አታንሳብኝ። አባትሽስ ከዚህ ቅድም እንደዚህ አድርጎት ያውቃል? አው ብቻ ያው ራሱን አቅም እንደምታየው። እንግዲህ መቼም ኤለን ዋና አለኝ ታው ነበረች። ሁሽ፣ ምን ነው አቶ ኬኔዲ፣ ምን ነው ስለ እሷ ባናነሳና ዝም ማብላ። ይቅርታ፣ ይቅርታ፣ ይቅርታ ወይዘሮ ስካርሌት አለና እግሩን አቀያይሮ አቆላለፈ አንድ ስሜት እየወጠረውም እንድነግርሽ የፈለግኩት ነገር እንኳ ከአባትሽ ጋር ልሰራ የምፈልገው አንድ ስራ እንደነበርና አሁን ግን ዋጋ የሌለው መሆኑን ነው። ምናልባት እኔ ልረዳህ የምችለው ነገር ከሆነ አቶ ኬኔዲ፣ ቤቱን የማስተዳደረው እኔ ስለሆንኩ ልተባበረ ይችላል። መቼም እኔ ብሎ ጀመረና ፍራንክ ጢሙን ማሻሸቱን ቀጠለ። በእውነት እንድነግርሽ እንኳ ልጠይቅሽ እንኳን የፈለግኩት ወይዘሮ እስካርሌት ልጁን ወይዘሪት ሶይለንን እንዲሰጠኝ ላማክረው ነበር። እንዴ! እስካሁን አባባን ይህን ጉዳይ አልጠየቅኩትም ነው እንድምትለኝ አለች። እስካርሌት በከፍተኛ መገረም ጮኋ፣ ስንትና ስንት ዓመት አብረሃት ቆይተህ ስታበቃ ያለ አንድ ነገር ቁጭ ትላለህ። በመከፋት ፊቱ ቀላ፣ ቅንድቡ ተኮማተረ። በጠቅላላው ነገረ ሥራው ሁሉ የአይን አፋርና የጅላጅል ልጅ አይነት ሆነ ይ መቼም እንደምታግባኝ አላውቅም ነበር ከእሷ በእድሜ በጣም ስለምበልጥ ብዙ ቆንጆ ቆንጆ ወጣት ወንዶችም ታራ አካባቢ ስላሉ። እንግዲህ አለች ስካርሌት፣ በልቧ ደግሞ ወንዶች እሷን ሆነ እንደሚከተሉት እኔ ነው እንጂ አሁንም ቢሆን ታግባኝ አታግባኝ አላውቅም። በጭራሽ አንስቼባት አላውቅም፣ ግን ምን እንደሚሰማኝ ታውቃለች። እንኳን መጀመሪያ የጄራልድን ፍቃድ ለመጠየቅ እቅጩን ነግረዋለሁ ብዬ ነበር። ወይዘሮ ስካርሌት አሁን ቤሳ ሳንቲም የለኝም። እንደው የጉራ ነው አትበይኝ እንጂ ብዙ ገንዘብ የነበረኝ ሰው ነበርኩ። አሁን ግን በዓለም ላይ ያለኝ ንብረት ፈረሴና የለበስኳቸው ልብሶች ብቻ ናቸው። አየሽ ለጦርነቱ ስመዘገብ አብዛኛው መሬቴን ሸጥኩና ባገኘሁት ገንዘብ በሙሉ የኮንፌዴራሲዩን ቦንድ ገዛሁበት። አሁን ምን ያህል እንደወረዱ መቼም የምታውቂው ነው። ከታተመበት ወረቀት ዋጋ በታች ናቸው። እነሱም ቢሆኑ አሁን በጄ ላይ የሉ ያንኪዎቹ የእህቴን ቤት ሲያቃጥሉ አብረው አቃጠሏቸው። እና መቼም እንዲህ ያጣሁ የነጣሁ በሆንኩበት ሰዓት ስዌለንን ላግባ እስጡኝ ማለቱ አጉል ድፍረት ሊመስልብኝ ይችላል። ግን ደግሞ ያለኝ አማራጭ ይኸው ነው። ይሄ ጦርነት ሁኔታዎችን ሁሉ እንዴት እንደለዋወጣቸው አስቀድመን አለመገመታችንን ሳስብ ይገርመኛል። በበኩሌ የምጽዓት ጊዜ የደረሰ መስሎ ነው የሚታየኝ። ስለምንም ነገር እርግጠኛ መሆን አይቻልም። እናም ለእኔም ሆነ ለእሷ ቀለበት ማሰራችን ትልቅ ደስታን ይሰጠናል ብዬ አስባለሁ እርግጠኛ ልንሆንበት የምንችለው ነገር ያ ብቻ ነው። ደግሞ ወይዘሮ ስካርሌት ላግባትና አብረን እንኑር አላልኩ። በቂ ሀብት ኖሮኝ እሷን በሚገባ ላኖራት ስችል ብቻ ነው እንድንጋባ የምፈልገው። ያ ቀን መቼ እንደሆነ ግን አላውቅም። ያም ሆነ ይህ እውነተኛ ፍቅር ለአንቺ ትልቅ ነገር ሆኖ የሚሰማሽ ከሆነ ወይዘሪት ስዋሌንን የፍቅር ባለጸጋ አደርጋታለሁ። አድማጮቻችን የክፍል መቶ አንድ ትረካ ያደመጣችሁት ነው። ቀጣዩን ክፍል መቶ ሁለት ትረካ ደግሞ እንደዚሁ ይዘን እንጠብቃችኋለን። ለአብሮነታችሁ እጅግ አድርገን እናመሰግናለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሸል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህ እና ትዕግስት አለሙ ነገም ሌላ ቀን ነው